ሰይድ ዛሬ ደግሞ በፈተና መጧል። የልጅ እናቴ ተገኘች ችነች። የልጅ እናቴ ደብቁልኝ ደብቁኝ ምስጢር አታባክኑ ብላ ዛሬ ደግሞ እንግዲህ ፈታኝ ሆኖ መጧለኝ እንግዲህ ማለት ነው። ከፈታኝ ተፈታኝ እያለ እያለ ቀጥላለኝ። ቤተሰብ አሰላሙ አሌይኩም ወረህመቱላሂ ወበረካቱ እንዴት ናችሁ? ደህና ናችሁ ወይ? ውድ የምርቃነቶ ቻናል ቤተሰቦች ሁሉ ሰላም ከኔ ቃል አልሐምዱሊላህ ረብል ዓለሚን ሁሉም ሰላም ነው። ስለምትሰጡን ኮሜንቶች፣ አስተያየቶች ከልባ አመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቤ ይሁኑ። ውድ ቤተሰቦቼ ይህ የምታዩት ቦታ ሳውዲ አረቢያ ጅዳ ባህር ነው። መዝናኛ አካባቢ ነው። መናፈሻ ነው። ተናፈሱ፣ ዘና በሉ፣ ፈታ በሉ እና እንግዲህ በድጋሜ ላይክ፣ ሼር፣ ሰብስክራይብ እና ውድ ቤተሰቦቼ ሰይዶ እንዳያችሁት እንግዲህ ዛሬ ደግሞ እስኪ እውነት ለሶምያ ለንግስት ሶምያ በነገራችን ላይ ንግስት ሶምያ ቢቀልድባት ይወዳታል። እስኪ ለንግስት ሶምያ ማነው አሳቢዋ? እስኪ እውነት እንድንጠራ እንድንታረቅ ያስባሉ ወይስ አያስቡም በምለው ምክንያት ፈታይ ሆኖ መጦላቸዋል። ሀዊ ደግሞ እንግዲህ ፈተናውን በሚገባ አልተወጣችላቸውም። እንደው ከሶምያ ህይወት ውጣ ብላ አባረዋለች። እሺ ቤተሰብ፣ ለድምፅ መቆራረጥ አምስ ሶሪ። ስንት ጊዜ ያቋረጥኩት መሰላችሁ? የስምንት ደቂቃ ቪዲዮ ለመስራት አሁን ሶስተኛዬ ነው ሳቋርጠው። ስጠራ ስጠራ ምን ቪዲዮ ለመስራት ኦዲት ለማድረግ ድምፅ ለማስገባት ብቻ ነው እንጂ ቤተሰቦች፣ እንዴ እኛ የማዳብ ነው። እሺ እንዲደፋቀና ብለን የሰራው ነው። ደሞ ሰብስክራይብ በማድረግ ላይክ በማድረግ ሸር በማድረግ ተባበሩ ቤተሰብ ሆኑ። ምን ችግር አለው? ሃይም ቀረም፣ ርእሴ እንግዲህ ወደኋላም ቢሆን በመለስባችሁ አም ሶሪ ርዕሴ እንዳያችሁት ዛሬ ሰይዶ እስኪ ማን ነው ለሶምዬ የሚያስብላት? ለሶምዬ አሳቢዋ ማን ነው? እስኪ ልፈትናቸው። እውነት እውነታቸውን ነው ወይስ በብር ይገዛሉ? ተብሎ በዶላር ነበረ ያው ሲመነዘር በኢትዮጵያ አንድ ሚሊዮን ብር ይሆናል ያለች እንደሰማቸት ልጅቷ ደግሞ ደስ ምት ልጅ ወሬ ራሱ አችልም። ሲመነዘር በኢትዮጵያ አንድ ሚሊዮን ብር ነው ብላ በዶላር ነው የሰጠቻት። ሆነም ቀረም እኔ በብር የምታለል አይነት ጓደኛ አይደለውም ብላለች አንዳንዴ በነገራችን ላይ እንዲሁ በብር እኔ ታለላለሁ ብለሽ ተቀበለሽ ምናለ ለሰውም እያልከሽላት ቢሆን አንድ ሚሊዮን ብር አንቺ እነሱን ፍራንክ እንዳደረጉሽ ምናለ አንቺ ፍራንክ አድርገሻቸው በሆነ ሀዊ ወይ ነገር ውድ ቤተሰቦች ገላታለች በቃ እኔ ሚስጥራቸው እናንተ ተደባበቁም ምንበሉም ምንበሉም እኔ አያገባኝም ከሶምያ ህይወት ውጣ ብላለች። ሳይድ እንደ በቀላሉ የሚወጣ ሰው ነው? እንዴት ሶምያ ሶምያ ነው የመሰለሽ ሚስት? እንደዚህም በዛም በዚህም እያለ እያወላወላ ይኖራል እንጂ ይቀጥላል። አሁን ደግሞ በምን አዲስ ነገር እንደሚመጣ አናውቅም። የእነሱ ድራማ መቼም ማለቂያ የለውም። አሁን ሶምያ ደግሞ እንዴት እንደዚህ ብላ ደግሞ ይቺ ደግሞ ማናት ብላ ደግሞ ነገ ትመጣለች ማለት ነው ይቺ ደግሞ ማናት ሚስጥር እንደብቅልኝ ቆይ ቪዲዮ እየተቀረጡ ሚስጥር ደብቅልኝ ያለ እንደ ቆይ ሻዋስ ደበቀችላት። እኛስ እ የሰይድ ዩቲዩብ ቻናል አሁን ላይ ከአራት መቶ ሺህ በላይ ሰብስክራይብ አለው። እሺ አራት መቶ ሺህ ሰብስክራይብ ሁሉ የሰማ ነው እንደብቅ ማለት ነው ሚስጥር ሚስጥር አናወጣም ማለት ነው እኛ አራት መቶ ሺህ ሁሉ ሰው እንግዲህ እየሰማሽ ነው። ሰው በካሜራ ላይ ተደብቅ ተደቅ ነው ሚስጥር ጠብቆልኝ ሚስጥር አታባክ የተጫወቱ ብን እኮ ነው መጫወቻቸውን አያደረጉ ግን፣ ያኔ አንዳንድ ጊዜ እውነት ማነው እውነተኛ ማነው ውሸተኛ ትክክለኛ ጓደኛ ሳለው የሚለውን በተለይ በአሁኑ ጊዜ ወላሂ፣ በአሁኑ ጊዜ የምችለት ነው። እንደዚህ አንድ ባልና ሚስትራቸው እና ፈትኝልኝ የሚል ነገር ነው የመጣ ከርእሴ ከወጣሁባቸው አምሶሪ ሰይዶ እና ሶሚያ ነኝና፣ ግን በዛው እግር መንገዶ ፈትኝልኝ የሚል ባህሏን ፈትኝሌ ብላ ሰጠቻት አሉ ዛ ፈትኝሌ ብላ ስልኩን ሰጠቻት። አገኘትላለች ምናምን መጨረሻ ላይ ፈትኝልኝ የተባለችው ልጅ በሱ ፍቅር ተፈተነች ተፈተነች፣ በቃ መውጣት አልቻለችም። እና በኋላ እእጀን በጀ ነው ያለች ሚስቱ ማለት ነው። ፈትኝልኝ ያለቻት ሰው ዝም ብሎ የማያውቀው ሰው ፈትኝልኝ ይላል። ሲጀመረ ምን ተብሎ ነው የሚፈተን? አሁንም ሰይዶ የዛሬው ፈተናው እንግዲህ ለማወቅ ነበረ የሶምያን ጓደኝነት ምን ያህል ነው፣ የቱ ያህል ነው፣ እንዴት ያህል ነው የሚለውን ለማወቅ ነበር። አልተሳካለትም። አልተሳካለትም። ቀጣይ ደግሞ በምን እንደሚመጣ አብረን እናየዋለን። ከዚህ ግሩፕ ደስ የሚላይ ምንም ከውሸታቸው ቢያናድደኝም ማለት ነው ምንም ከውሸታቸው ውሸታቸው ቢያናድደኝ የነዚህ ቲም አንዲት ቀን የሚሆን ቪዲዮ አብሯቸው የሰራ ሰው የራሱ ቻናል አለው፣ የራሱ ቻናል አለው፣ የራሱ ቻናል እንዲያድግለት ላይክ ያደርጉታል፣ ሸር ያደርጉታል፣ ሰብስክራይብ ያደርጉለታል፣ በቃ ይተባበሩታል። አብረው ራሱ ቪዲዮ ይሰራሉ። እነ ሰይድ ጉሩፕ ከሶሚያ ጋርም በሉ ከአዩ ጋርም በሉ ከሰይድ ጋርም በሉ ከሀዊ ጋር አብዲ ምናምን፣ ሁሎችም የእነሱ ጉሩፕ ደስ የሚለው አብረው ያሳድጋሉ። ብቻችን እንደጋ አያውቁም። አሁን አንድ ስንት ሰው ለጊዜው ተጠቅሞ ያን ሰው ለራሱ ቪዲዮ ብቻ አሰርቶ ምናምን ከዛ በኋላ ዞር በድሏል። እነሱ እንደዛ የለም። እነዛ ሰዎች ጋርም እድል ይሰጧቸዋል። ሲጀምር አሁን ለምሳሌ ሰይድ ዛሬ ስንተኛ ቀኑን አለቀቀም። ለእነዛኛዎች ነው እድል ሲሰጥ የነበረ ለዛኛው ለብቻ ብዙ ናቸው ስማቸውን ባላውቅም? እነዚያ እነሱ ጋር ነው ቪዲዮ ሲሰራ የነበር። ልብሱ አይታችሁት ከሆነ እንግዲህ አንድ አይነት ልብስ ነው የሰሩበት የእሱም የለቀቀው ቪዲዮ የጓደኛው ምናምን ብዙውን ጊዜ ቢሆንም ግን እድል ይሰጣሉ። በዚህ በዚህ ሳላደንቃቸው አላልፍም። ውሸታቸው ቢያናድደኝም ለሰው ያላቸው ክብር ሰው እንዲያድግ ያላቸው ነገር በውሸት የመጣ ነገር ልትወስዱ ትችላላችሁ። እውነት ነው። ይሄ ጥሩ አይደለም ግን ሆነም ቀረም ደግሞ ለሰው እንዲያድግ እንትን አላቸው። ግሩፓቸው ደስ ይላል። ተባብረው እንደግ ነው የሚሉ። አሁን እቺ ልጅም ዛሬ የመጣችው አኪድ በራሷ የቶ ቻናል እንደምትመጣ ምንም ጥርጥር የለውም። ሲሆን ደግሞ ከዚህ በፊት ይኖራታል ከአብዲ ጋር ስትሰራ ነበረ ብሏል። ከአብዲ ጋር ስትሰራ ስለነበረ ይኖራታል ብቻ ደስ ይል ነበር። ደስ ይላል ግሩፓቸው። ውሸታቸውን አላልኩም እኔ በውሸት እኔ ውሸታቸው ደስ ይላል ሳይሆን ያልኩኝ ግሩፓቸው አሪፍ ነው። ያኔ ሰርተን እንስራ እያሉ እያሰሩ ነው። በድጋሚ ውድ ቤተሰቦች፣ እንደነገርኳቸው ይህ ጅዳ መናፈሻ ነው። ሳዑዲ አረቢያ። ፈታበሉ ዘና በሉ። በትንሹም ቢሆን ባህር ነው፣ ባህር ነው። ዘና ፈታ ያላቸው እንግዲህ። ሰይዶ የልጅ እናቱን አገኘ። ሰይዶ የልጅ እናቱን አገኘ። የፕራንክ ማለት ነው። የፕራንክ የልጅ እናቱን አግኝቷል። አሁን ሰም እያደሙ ደግሞ ይህች ማነች ብላ እንግዲህ ሪቆ ቆያለች ትመጣለች። መቼ ማለቀ የሌለው ነው። ዘንድሮ የገጠመን ነገር ማለት ነው። ዘንድሮ የገጠመን ነገር አይጣል አይድረስ ነው። ውድ ቤተሰቦቼ ምን እያረኩ ይመስላችኋል? ምን እያረኩ ይመስላችኋል? አሁን እናንተ ጋር እያወራሁኝ ሳምቡሳ ልጠብስ ነው። ሳምቡሳ ልጠብስ ነው። ጾመኛ ነን። ተቀበል አላህ። እስቲ ላሳያችሁ፣ እንደ ቪዲዮውን ላስገባው ቪዲዮውን ላስገባው ሳምፕሳችን እና የእኔ ውድ ቤተሰቦች ቤተሰብ የአራተኛ ጊዜ የተቋረጠው ቪዲዮ አሁን ተጀምሯል። እንግዲህ ተጀምረዋለኝ እንኳን ቆረን ወዳችኋለሁ። በድጋሚ በማድረግ ቤተሰብ ቢሆኑ ሰይዶና ሶምዬ እንግዲህ ድራማችሁ ትታችሁ እስኪ በሰላም ምኑ በቃ በሰላም ልጆቻቸው የግድ በብጥብጥ መሆን የለበትም። ለመስራት የግድ በጠብ በችግር መሆን የለበት ሁሌ በቃ እነሱም ጋር ተገናኝና በሰላምና በሰላም ስትመጣም እናይሃለን ህ እንከታተላችኋለን። በቃ በሰላም ነው። ጠብ መረረን፣ ጠብ መረረን፣ ውሸት መረረን፣ ሰለቸን። ይህ ምን ይሻላል? ቤተሰብ ምን ይሻላል? ለማንኛውም ኃይሮ እንመኝላችኋለን፣ እንመኝላችኋለን በሰላም እንድትመጡ። ወደ ቤተሰቦች ስለምሰጡ ኮሜቶች አስተያየቶች ከልብ ነው ማመሰግን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ ዘናፈታ እያሏችሁ የጅዳን ባህር እያያችሁ የጅዳን መናፈሻ እየጎበኛችሁ አብራችሁን ቆዩ ማለት ነው።